ጀምላሊ ቢልሽ ነው አይንሽ ላይ አይን ያረፈው ወዶሻል ልቤ በቃ አትወጭም ከሀሳቤ ብሩክ እንግዲህ ብሩክ ነው የዘፈነላት አለቀ ቅምጥሌ ቀኙን ግራውንም ሳላይ ወድጄሻለሁ አንገኝሻለሁ ይህንን ድል እንዳናጣው ነው የሚለው እና ስሟን አልጠራም ወይ ደግሞ ሜንሽን አላደርጋትም ነገር ግን ለማን እንደዘፈነውላችን በደንብ አድርገን ጠንቀቅ አድርገን እናውቀዋለን ስለዚህ ቅምጥሌም ሰምተዋለች አድምጠዋለች ለዚህ ሁሉ ደግሞ ንቀት ዘፍን ላችሁ ብለን እንጠብቃለን። በተረፈ ያው እንግዲህ እንዳልነበርኩት አውቃላችሁ። የምር ዛሬ ብዙ ነገሮች አብልጠውኛል፣ አትሉ ብቻ ግን ይህ ዘፈን እንኳን በማምለጡ ወይ ደግሞ በሰዓቱ ባለመስማቴ እውነት የንብላችሁ የምር ከፋኝ። አልከፋኝ ማወቂያችሁ ነው ብቻ የሰማሁት ወይ ደግሞ ያየሁት ቅርብ ሰዓት ነው እና ብቻ ስምንት ሰዓት ምናምን ቲክ እንደዛውናል ከተለቀቀ ሁላ ማለት ነው ና ብቻ የሚያችቁራ እግዚአብሔር እንዴት እንዴት ራክሽኑ ራሱ ደስ ሲል ማለት ነው። ዝፍን ዝፍን ፍን አደርገው መጨረሻ ላይ ዝልል ዝልል ሲል ድድ ማለት ነው። የመች ለማንኛው ያው በማይጫው ጥይት እየገደላቸዋቸው እንደሆነ እየተሰማኝ ነው። የመች የእውነት የሆነ ሰው ከሆነ ሰው ጋር ቢለያይ ምናምን የሚያሳየው ነገር አለ አይደል? ግን እንደዚ አይደለም ውስጡ በጣም ደስተኛ ነው። ከምትል ጋ በመሆኑ እጅግ በጣም ደስ ይለዋል። ምክንያቱም ምንም ነገር ሰው ያለ በሁለታቸው ማለ የተደባበቁት ደ የሚደባበቁት ነገርም እንደሌለ በደንብ አድርገን አቅፍን ስለዚህ አንዳንድ ሰዎች ሰከን በሉ፣ ትግስቱን አትፈታተኑ፣ ትግስቷን አትፈታተኑ፣ ትግስታችን አትፈታተኑ። ገባችሁ? ለንግስቱ እንግዲህ ዛሬ እንደዚህ ብሎ ዘፍኑላታል። ሁሉም ሰው የእውነት እንኳን ቢያጠፋ ብሩክ፣ ወይ ደግሞ ቅምጥሌ የእውነት እንኳን ብታጠፋ ሁላችንም በህይወታችሁ ምናደርገው ነገር ነው፣ አዲስ ነገር አደለም። የሆነ ሰው የሆነ ጥፋት ሲያጠፋ ወይ መምከር እንዲ እንዲ ባይሆን እንዲ ነው። እውነት ለመናገር በጣም ብዙ ሰዎች አላችሁ የእውነት ወዳጅ ሆናችሁ እንደዚህ በያቸው እስቲል ለእኔ እንኳን የምንገልጋችሁ እንደዚህ ባያቸው እንደዚህ ባያቸው ትላላችሁ የእውነት ምክር ማለት ነው። እና አንዳንድ ሰዎች ደግሞ አሉ እስቲል ለማለያየት የሚሮጡ። ስለዚህ መጨረሻውን እናያለን። ሁላችንም አንዳንድ ወዳችሁ ደግሞ ቴክስት አይመልሱ ልን የምትሏላችሁ እዚ አይነት ስራ ላይ ሲሆኑ ሲጀመር ቴክስት አይመልሱም። መመለስም ግዴታ የለባቸውም። ስራ ስራ ነው፣ ቤተሰብ ስለዚህ ታክሱ። አንዳንድ ሰዎች ከመጠን በላይ ይሄዳችኋላችሁ አላችሁ አንዳንድ ስራ መሰሰሩ ወይ ያን ነገር ስታረጉ አንድ ሰው ስትወግኑ በቅጥ አድርጉት። ምክንያቱም ትናንትም ዛሬም ነገራችኋለሁ፣ ሁል ቀንም ነገራችኋለሁ። የአንድ ሰው ደስታ አንድ ሰው ሊሆን ስለሚችል ያን ሰው አንድ ሰው ልንወድ እንችላለን፣ ግን ሌላኛው ደግሞ ማክበር ግዴታ አለብን ብያስባለሁ። በተረፈ አንዷ ቴ ግጥም ግጥም ይልብላ ትንሽ አጥራሽ ግጥም ጽፋለች። ትናንት ነው የጻፈችው በ እንደምታውቀው ትናንት ትናንትም ማታም ዛሬም ያም ቢዚ ስለነበርኩኝ ነው። እኔ ከሰኞ እስከ ዓርብ ጻፉልኝ እዛ ኋላ አነባለሁ። ዛሬም ልጆች ትምህርት ስላሄዱ ነው ትንሽ ቢዚ ሆንኩትና፣ እኔ ጻፉልኝ አነባለሁ። እዚህ ጋር ፎቶ ፖስት የማደርገው ቦታ ላይ እዛ ጋር ጻፉልኝ ያለው አነባለሁ። እንደው በውስጥም ታቆኝም በውስጥ ኢንስተግራም እንደውም ቲክታክ ላይ መጻፍ ትችላላችሁ። ይህ ዩቱብ ቻናል የሁላችንም ነው ቤተሰብ፣ የሆነ ማስተላለፍ የምትፈልጉትን መልዕክት መላክ ትችላላችሁ ማለት ነው ስላችሁ የሆነ ያልሆነ መልእክት ሳይሆን ኖርማል ወደ ሶሻል ሚዲያ ሊወጣ የሚችል ነገር ማለት ነው። በተረፈ አንዷ ቴ ደግሞ አንበቢ ባትለኝ ግን ሳይሆን ደስ ያለኝን አነብላችኋለሁ ማለት ነው። ሁላችሁም በጥሞና ላከታተሩ ትላላች። የምር ድምፁ የረብሻችሁ ከሆነ በጣም ይቅርታ። የሆነች ቦታ ላይ ተደብቄ ነው ልጅቷ ጋር ስለምተኛ እሷ ላለመረበሽ አስተኝቻቸው ነው። እና ያኔ እነሱ ሰ አስተኛ ስራ ስለማልችል ማለት ነው እየጠሩ አያስተሩበት የሆነ ቪዲዮ ለመስራት ጋፕ ጋፕ እያደረኩኝ ስለምሰራ ከሁለት ሰዓት ከአንድ ሰዓት በላይ ሊዘጋ ይችላሉና ለዛ ነው ስለዚህ ላንብብላችሁ። የናፈቅሽ ለታ አንድ ቀን ስትቀሪ የናፈቅሽ ለታ ልቤ ይሰቃያል፣ ያጣና እርጋታ። ሆዴም የሚራበው አይደለም ገበታ፣ ናፍቆቱ ነው እንጂ ልቤ አንቺን አጣ። ቤት ረካለች አንቺን በማየቷ፣ ውሃ እንኳን ባትጠጣ ይጠፋል ጥማቷ። ልቤ ያጣጥማል በቀንም በማታ በክፉም በደጉ ሂዶ በትዝታ። ሀይሜን ያለም የልቤ መንገሻ የቀኔ ማማር መነሻ መድረሻ አትቅርብኝ ብላ ቢኤን ኤች አድርጋል ልብ ቅርጽ ጃ ቅምጥል ያልመጣሽ ቀን ነው ግጥም የጻፈችው። እናመሰግናለን። እዚ ጋር ደግሞ አንዷ ት የጻፈችው ነው እና እሙዬ ለጨረቃ አንድ ግጥም አለኝ ብላለች። የግጥሙ ርዕስ ውበት ይላል። ውበት ጨበሬ ዝርቅርቅ ሳቂታ ፍልቅልቅ ያልተካሉ ፊቶችሽ ያልቀለሙ ጣቶችሽ ገዳይ ስትስቂ ግራማይሌው ጥርስሽ በተፈጥሮ ውበት ያጌጠች ነች እሷ። ግጠምልኝ ለጫርቃ ይብላ ለበቅርጽ አድርጋለች። የህይወት ገጥም ይልሻለሁ። አመሰግናለሁ። ግጥም አነበብኩ ሳይሆን ገጠምኩ ሳይሆን አነበብኩ ነው የሚባለው። ዝም ብሎ ነዶ ነበብ ማለት ነው። እዚ ጋ ማለት ግጥም ስትገጥሙ የሆነ ማንም ሰው ማይሰማችሁ ወይ ደግሞ የሆነ ማትሳቀቁበት ቦታ መሆን አለበት። ጮክ ማለት ባለባችሁ ወይ ደግሞ የሆነ ነገር ማለት ባለባችሁ እንድትሉ ማለት ነው። ብቻ ኖርማል እንዳይደብራችሁ ነው ሳላነብላችሁ ስቀር። ምክንያቱም ላቅ ሶስት ቀን ሆነው ከጻፋችሁት እና ትናንትም ስላልተመቸኝ ዛሬም ስላልተመቸኝ ነገም ደግሞ አይመቸኝም። ጧት ነገ በጧት ትወጣለሁ ደግሞ ምናምን እና በዛ በዛ ምክንያት እህልቶችን እንድትደበሩብኝ ስለማልፈልግ ነው። ግን አልሞቶ አይተጋደጉኝ እንጂ ማለት ነው። በጣም ደግሞኛ ለታይ ዝም ብየውን ለጥብል ደስ ይለኛል። አሉተይ ማርያምን በጣም ደክሞኛል፣ ስወጣ ስወርድ ወደዛ ወደዚህ ስለሆንኩት እና ለምን እንደምነግራቸው አላቅ ብቻ ለዛ ነው። እና ግን ያኔ በቃ ግጥም ስትጽፉልኝ ማለት ነው ሪል እንዳነብላችሁ የምትፈልግ ውቶች ስትጽፉልኝ በቃ ዛሬ ውን ጽፋችሁ ዛሬ ታነባለች ብላችሁ እንዳትጠብቁኝ። ከተመቸኝ ላነብ እችላለሁ፣ ካልተመቸኝ ነገ ከነገ በኋላ ያ ማለት ቪዲዮ እንደምሰሩ አይደለም። ልክ አሁን የማወራው ወሬ እንዲህ ነው። የማወራው ጌጥም ግን ድምፅ ይፈልጋል። አሁን በዚህ ድቃ በድካም ወይ ደግሞ አሁን ያለሁበት ቦታ የሆነ ቦታ ስትሆኑ የሚያስተጋባ ድምጽ አለ፣ ስትናገሩ የሚመልስ እንደዚህ አይነት ቦታ ጎሽታ ኮሽታ ያለበት ምናምን ሰው በአሪፍ እንዲነበብ ማለት ነው። እና እህቶቼ በጣም ወዳቸዋለሁ፣ በጣም አከብራቸዋለሁ። ይሄንን እወቁልኝ፣ ከልቤ ነው። ብዙ ቴክስቶች ያልመለስኳቸው እራሱ አሉ እና እናንተ ከልባችሁ ሰው ናችሁ። የእውነትን ነው የምላችሁ። ስለ እናንተ ሳስቡ ወይ ደግሞ ብቻ አንዳንድ ነገር የሆነ ነገር እንትን ስል ምናምን ያው ትንሽ እኔ ጠንካራ ምነኝ ግን ደግሞ የሆነ ፓርት አለኝ፣ ሰነፍ ፓርት ነው። ብቻ የሆነ ለጨረቃዎችን በምታደርጉላቸው ነገር የምሬ ነው፣ ከልብ ስለምትወዷቸው እኔም አመሰግናለሁ። እውነት አንዳንዴ ሳትፈልጉት ወይ ደግሞ ሳታስቡት በፍቅር ትጠመዳላችሁ። እንደ ቀልድ ጀምሬው የምር ፍቅር ተይዛችሁ ታውቃላችሁ። እንደ ቀልድ ዝም ብላችሁ ኖርማል እያያችሁ እኔውም በፊት ላይ ኖርማል ነበረ። ማያቸው ምላችሁ ይሁን አለ ወዳችኋለሁ፣ በጣም ወዳችኋለሁ። ግን ይህን ያክል እንደዚህ ሲቀሩ ይደብረኛል፣ ብያስብ አላቅም። እንደዚህ ሲጠፉ በቃ እንደዚህ ዩቱብ ያስጠላኛል፣ ብያስባ አላቅም። ና እውነት በጣም ነው ይገረመኝ። ትናንት በጣም በቃ የሆነ በጣም ናፈቁኝና እንዳልኳችሁ ጥሪ ቦታ ይቸ ነበረ። ከዛ ስመለስ መሽቷል። ግን ቪዲዮ መስራት ይችል ነበረ ግን በቃ አስጠላኝ፣ በጣም ደበረኝ፣ ምናምን በቃ ዩቱብ ራሱ መግባት ነው ያስጠላኝ። እና ወይን ያልኩም በቃ እንደዚህ ነው እንዴ በፍቅር የተጠመድኩት ና ቤ እስኪ ገርመኝ ድረስ ነው። ከዛ ደግሞ መቅረት አልችልም። ስቀር ደግሞ እናንተም ተናፍቆኛል ያላችሁ እናንተ የት ሄደሽ ነው ስትለኝ ምናምን ብቻ እመጣለሁ። ብቻ ባጭሩ በጸሎት በዱዓቸው አስቧቸው፣ ጨረቃዎች ባንድ ላይ ሆነው እንደ ድሯችን ፋፈሽ እንድነው ንፋስ እንዳይገባባቸው ማለት ነው። እነሱ ምንም አልሆኑም፣ ግን መሀል ላይ እንደምታዩት በጣም ብዙ ነገሮች አሉ። እንደዛ እንደዛ አይነት ነገር እንዳይፈጠር ማለት ነው። ያው የእናንተ ክስ ያስፈልጋቸዋል። በተረፈ ቡራ የሚመጭ ከምትል የሚመድ እናንተ ከፍታን የምትፈልጉ ወይ ደግሞ ወደ ከፍታ እየሄዳችሁ ያላችሁ ልጆች ናችሁ እና ከልቤ ወድጃቸዋለሁ። ምን ማድረግ እንደምችል አላውቅም። ፈጣሪ የለያችሁ ክፏችሁን መስማትም ማየትም አልፈልግም። በእናንተ በኩል በጣም ብዙ ወንድሞችን አግኝቻለሁ፣ ወንድሞች ሳይሆን እህቶች። በጣም ብዙ ከልቤ የመወዳቸው የሚናፍቀው እህቶች እና አመሰግናለሁ። ለዚህም የምሬ ነው። እናንተን ባላቅ ወይ ደግሞ እናንተን አድናቂ ባልሆን እነሱን የመሰለታ ማግኘት ስለማልችል ከልቤ ነው እና በጣም ወዳቸዋለሁ። በጣም አከብራቸዋለሁ። መልካም አዳር ይሆንላቸው። የነገሰ ብለ ነገ በሰፊው ፋ ብለን እንወራለን። አሁን ወደ ምኝታ ክፍል ማለት ነው። ደህና ደሩልኝ። በጣም ነው ወዳቸው